በዛሬ ቪዲዮ ነፂን የሌባ አይነ ደረቅ ጨርሱት። ፋሚሊ የምሬ እናም ነግራችሁ፣ እኔ በጣም በቃ እየተናደድኩኝ ነው። ዛሬ በጣም አናደኛለች ነፂ። ሩታ ደግሞ በጣም አስደስተኛለች። ልክ ልኳን ነግራታለች የምሬን ነግራችሁ ልክ ልኳን ነግራታለች አብርሃም ደግሞ ነዚህ በምን እንዴት ትሪት እያደረጋት እንደሆነ እየተመለከታችሁ ነው ፋሚሊ የምሬን ነው እንዴት ትሪት እያደረጋት እንዳለ እየተመለከታችሁ ነው ሃው አንተ ለሚስትህ ነው ነውስ ደሞ በፊት ለተባለ ነገር ነው ከጎኗ መቆም ያለብህ እንዴ እቺ ልጅ እኮ የልጅ እናት ነች የልጅ እናት ነች እንዴ ምን አስበ ነው ባባ የምሬን ነው ምን አስበ ነው እንዴ እኔ ምን እያደረገ እንዳለ አብርሃም አልገባኝም። የምሬንም ነግራችሁ ፋሚሊ። እስኪ ለማንኛውም ምን እያሉ እንደሆነ እንመልከት። ሩታ ስነ ስርዓት ታሲዝልን፣ ታሲዝልን። ባልየው እንኳን እንደ ባል ግዴታውን እየተወጣ አይደለም። በቃ ሩታ ታሲዝልን የምትሉ ሰዎች ላይክ እያደረጋችሁ አሳያችሁ። እሺ ተጋባን፣ አሁን ደግሞ እርጉዝ ነኝ። ስወልደው ሙሸት ነው የምርኝ ነው ነገራችን እኔ እሺ የነጽ ያለማመን እሺ የነጽ ያለማመን እሺ እኔኮ ግሬግ ፋሚሊ የምርኝ ነው ነገራችሁ አሁን ስትልዱ ምን ልትል እንደምትችል እኔ ነው እንዴ አሻንጉሊት እኮ አይደለም የሚወለደው? ነጽ ምን ሆነሽ ነው ዝም ብለሽ እየመጣሽ አፈሽ እንደመጣለሽ እንደመጣልሽ ተናገራለሽ አንቺ እንደዚህ ምትደለይ ምንድን ነሽ ህፃን ልጅ ለእራሱ እኮ አሁን በዚህን ሰዓት አሁን በዚህን ሰዓት የምሬን ነው የምነግራችሁ። አንድ አንድ ህፃን ልጅ ከረሜላ ገዝታችሁ በዚህን ሰዓት ልልኩት ብትሞክሩ ሊላካችሁ አይችልም። በዚህን ልክ ነው ህፃን ልጅ እንኳን በዚህን ሰዓት ብልጥ እየሆነ ያለ አይደለም? አንቺ ትልቋ ሴትዮ ማለት ነው ነፂ እንዲህ። አረ ፋሚሊ፣ የምሬን ነው የምነግራችሁ። እኔ እንደዚህ አይነት አለማመን፣ እንደዚህ አይነት ድርቅ ያለ ነገር! አይኗን አፍጥጣ ጥርሷን አገጣ ነው እያወራቻለች እቺ ልጅ። እንዲ ምንድነው የምትይው? ምንድነው የምትይው? ከሰው ትዳር ገብተሽ እንደዚህ ምት መቼም ቢሆን ሊለያዩ የማይችሉ ሰዎች ናቸው። በቃ እመኚ፣ እንዲ ነው። አይ እሱን ሳይ ነው የመጣሁት ማለት እናንተ ሆኖቱን መቀበል ስላልፈለጋችሁ ነው። ምናልባት አብርሽ አንቺንም ዋሽቶሽ ሊሆን ይችላል። እሱ አላቅም ምናልባት፣ እርጉዝ ነኝ። ምን እንደሆነ ታውቃላችሁ እየተናደድኩኝ ያለሁት አሁን አብርሽ ዋሽቶሽ ሊሆን ይችላል እያለቻት ነው። ነገር ግን አብርሃም ደግሞ ምንም የዋሻት እንደሌለ ነው እያስረዳት ያለው። አው ይሄንን ቪዲዮ አትመለከተውም አንተ፣ ለራሴ የምቀርጸውን ቪዲዮ እየተመለከትከው አይደለም ነው እንደዛ እንመነው እንደዛ እንድናምነው ከሆነ ንገረን እሺ። እኛ እኔ አልመለከተውም። እነሱ አሁን ብቻቸውን እያወሩ ያሉ እነሱ የነሱን ሲን የነሱ ቪዲዮ እኔ አልመለከተውም እያልከን ከሆነ እሺ። ነገር ግን እንደዚህ በፊት ፍቅረኛ ኤክስ እንደዚህ በሙሉ አፏ እየተናገረች፣ አንተ ምን ቤት ነህ? አንተ ምን ቤት ነህ? እኔ እኮ ግራ እየገባኝ ነው። ፋሚሊ፣ የምሬን ነው እንዴ? ለጥቻ ያለሽ እሱም ድንገት የተፈጠረ ነገር ሊሆን ይችላል። ኧረ ወይ ዲሊ! ኧረ ወይ ዲሊ! ኧረ ልጅ በድንገት አይፈጠርም። ኧረ ተው! ኧረ ተው! ኧረ ተው! ድንገት የተፈጠረ ያለ ራስሽ፣ እሱን እሱን ለራስሽ እሱን ለራስሽ እንዴ ናው አሁን የሆነ ነገር የሆነ ደረጃ ላይ ደረሱና የነሱን ሕይወት ለመበጥበጥ ነው የመጣሽው። እኔ ቆይ አልገበኝ ያለው ነገር ያ ነው። ፋሚሊ የምሬንም እንም ነገራችሁ ይቺ ልጅ አይተናት አናውቅም። ዛሬ ላይ ተጋቡና ልጅ አተረገዘ ሲባል መጣች። እንዲህ ምንድን ነው እንዲህ ግግም ብለሽ ሕይወት ካላፋተው እንዲህ ይቻላል እንደ ፋሚሊ እንደ ያ ነገር ሲፈጠርባችሁ ከዛ እኔ እና አብርሽ ባልና ሚስተን ምናምን ብላችሁ ያወጣችሁት ለዛ ይሆናል፣ ምናልባት አላውቅም። ከተጋባም በኋላ እኔ ቆንጆ ይሄ ነገር የተፈጠረው ለማንም ምን ያላቀብ ምን ታሰበ በቀር ለማወቅም ትፈልጊያለሽ። እንደ አሁን እኮ ፋሚሊ የብሬን አሁን እኔ እንትን ብዬ መናገር አልችልም፣ ምክንያቱም እኔ አላውቅም አለች እና በቀር እንድታውቂም ትፈልጊያለሽ፣ ማየት ፈልገሽ ነው። እንዲህ ያልሆነ ነገር እንድናገራት አድርጊኝ። እንዲህ ምንድና አንቺ በቃ ውጪ ውጪ ከህይወታቸው ውጪላቸው፣ የምሬን ነው ከህይወታቸው ውጪላቸው። አብርሃም በጣም ትልቅ ስህተት ነው እየሰራ ያለው። አንድ ነገር ልንገራችሁ፣ የምሬንም ነግራችሁ እኔ እያስፈረኝ ያለ አንድ ነገር አለ። አንድ ነገር ልንገራችሁ። ብዙዎቹ ብዙዎቹ እርግጠኛ ነኝ ብዙኃን ኢትዮጵያውያን አያውቁትም። በቃ ይህንን ነገር ይህንን ሳይንስ ሊያውቁት አይችልም። በቃ ብዙውን ጊዜ አንተን አንገነዘበው ነገር ግን የልጆቻችን ባህሪ የልጆች ባህሪ የምሬ ነው፣ ከተወለዱ በኋላ የሚያሳዩት እያንዳንዱ ባህሪ እናንተ እርጉዙ ናችሁ ሳለ የምታደርጉትን ነገር ነው የሚያደርጉት። የምሬ ነው ነግራችሁ፣ እርጉዙ ናችሁ ነጭናጫ፣ በጣም እንደዚህ ኃይለኛ የሆነ እንትን ውስጥ ከነበራችሁ የምሬ ነው ነግራችሁ ያ ልጅ ሲወለድ እንደዛ ነው የሚሆነው። ምክንያቱም ኦልሞስት እየተላመደው ነው እሱም ሆድ ውስጡ ነው እየተላመደው ነው፣ ይህንን ነገር በጣም ይሳርገውታል። የምሬ እንደምነግራችሁ እኔ እየፈረውላት ያለው ለሩታ ይሄ ነው። ፕሊዝ ሩታ ራሽን ጠብቂ፣ ከእንደዚህ ነገር ራሽን ጠብቂ። እኔ በጣም የሚያስፈራኝ ነገር እርጉዝ ስለሆነች ቢያንስ እንኳን የሆነ ሪስፔክት ማድረግ አለበት፣ አብርሃምም ቢሆን እርጉዝ ስለሆነች ብቻ ምንም እንደ ሚስት እና የእሱን ልጅ እንደያዘች አይደለም እየተንከባከባት ያለ። የምሬ እንደምነግራችሁ እንደዛ አይደለም እየተንከባከባት ያለ። እንዴ ይቺ ልጅ እኮ ከእናቷ ቤት ብትሆን ስንት ነገር ተደርጎላታል፣ ስንት ነገር ተደርጎላታል። ፋሚሊ ታውቃላችሁ፣ በእናት እጅ እንደዚህ እንትን ስትባሉ አልነግራችሁም። የምሬ ነው፣ አልነግራችሁም። እና ታውቁታላችሁ፣ ይህንን ነገር ልነግራችሁ ፈልጌ ነው። እችልሽ በምን አይነት መልኩ ሊያስወጣት እንደሚችል እኔ አላውቅም።

እኔ ወሮ ወሮዋ በጣም እንትን ብሉኛል፣ አናዶኛል። የምሬንም ነው ነገራችሁ፣ አናዶኛል። በቃ እሺ፣ ድምድም በቃ እርግጠኛ ሆና የመጣችሁ በቃ የሰው ትዳር ለመበጥበጥ በዚህን ሰዓት ወይም ደግሞ ሜቢ ከጠረረብሽ ስራ ምናምን ነገር ያሰሩሻል። የምሬን ያሰሩሻል። እንዲ በዚህን ልክ በዚህን ልክ ፋሚሊ እንዲ ባለ ትዳርን ሰው ለማለየት በዚህን ልክ ተፈል ይፈልጋል አንድ ሰው እስቡት እስኪ ፋሚሊ ሚዲያ ላይ የተጋባን ሰው እንዴት ነው ሊመኝ የሚችለውስ ሊያፋታ የሚታገለውስ? ፋሚሊ እንዲህ። ኧረ ኧረ የምሬን ነው። እኔ አንቺ ሴትዮ ኔ ቃል የለኝም። ፎቶ አንቺ ስለላክሽልኝ ነው አንቺ ጋር የመጣሁት ገባሽ። ሲቀጥል ደግሞ ይውልሽ እንደዛ ባትይ ነበር። ኮንፊደንስ ኖሮሽ ትለጥፊ ነበረ። ከአሁን በኋላ ወደ ህይወቴ ዝርብለሽ እንዳትገቢ ግድ ነው አስጠንቀቂያት፣ ግድ ነው አስጠንቀቂያ ማስጠንቀቅ አለብሽ። እንዲህ ማንም ሰው እየመጣ ትዳርሽ እንዲበት ነው ማ እንዳትፈቅጅ። የምሬ ነው። ማንም ሰው እየመጣ ትዳርሽ እንዲህ እንዲበት ነው መፍቀድም የለብሽም። አብርሃምም ሩታዬን የምትወዳትና የምታፈቅራት ከሆነ ለሷ ስትል መኖር እንዳለብ ማወቅ መቻል አለብ። ከዚህ በኋላ የምሬን ነው። ነገር እንዲህ ምንድን ነው ሀሳብ እስከ መቼ ነው? ከዛ እዚህ እግርህ እየረገጠ እንዲህ አንዱ ጋር ፀና እንጂ ምንድን ነው? እንዲህ ኧረ አበጋዝ አበጋዝ በጣም ችግር አመጣል። የመሬን ነው። በጣም ትልቅ ችግር ውስጥ ነው ያለው። ለምን ይወጣል? በታሪክ አትለጥፈውም። ምክንያቱም አሁን እነሱ አልጠፉትም። ቢለጥፉት እነሱ ይለጥፉት ነበረ ሶ እሷ አላጠፈችው ማለት ኦልሞስት ተዋረደሽ ማለት ነው። ፋሚሊ የምሬ ነው ተዋረደሽ ማለት ነው። በቃ ነገርየው ሲባንንባት፣ በቃ ሌላ አይነት ስታፍስ ለመክተት ነው እነሱ ጋር በቃ ለመበጥበጥ የመጣ ሰው ታውቁታላችሁ። በቃ ምንም ብታደርጉት እንት ሊላችሁ አይችልም። በቃ እነሱ እንደማያወጡት እርግጠኛ ስለሆነች ነው እንደዚህ ይላ አፋን ሞልታ እየተናገረች ያሉት የምሬ አይመለከተኝም ስለማንም። እኔ ራሴን ህይወቴን ጠንቅቄ የምኖር ሰው ነኝ። ገባሽ? አንቺን ማናገር ማለት ድንጋይ ላይ ያው ማፍሰስ ነው። ከአሁን በኋላ ግን ማለት ነው ሚስትህን ለምን ትዝ አለችኝ ሴትዮ ውስድ አትገላግለንም እንዴ እሷ ጋ ምን አለሽ እሷ ጋ ምን አለ እኔ አልገበየ ነገር እኮ ይሄ ነው ምን ለምን ምንድን ሩታ ለምን እንትገላግለ እሷን አሁን እኮ ሚስቱን ነው ግዳ ፕሮቴክት እንትን እያደረጋት ያለ በቃ እንድትሄድ እያመቻቻት ያለ እንዴ ምን ሆነ ነው ያማሃል እንዲህ የምሬን ነው አንተማ ሁለት ሰባት ምናምን ያስፈልጋል በቃ ሟል እንዴ ከዛም ከዚህም እየረገዝሽ ግራ ገባሽ ገባሽኩ እንዴ እቺ አሁን በቃ ተናገረቻት ብለ። አረ በስመ አብ በኋላ ብታገኛት በቃ እያት እይት ፋሚሊ ነው ያመጨ። አሁን ምን ብላሽ ነው ያለ ድሪት ለማድረግ ምንድነው? ምን ታርግ ዘይ? በቃ የምሪድ ነው አሟል በቃ። ሌላ ምንም ልላ አልችልም። እዲ አንድ ሰው ሚስቱ ጋር ነው ተከትሎ የሚሄደው። አሁን በዚህ ሰዓት ተናዳለች፣ ምን እንደምታደርግ አታውቅም። ሶ ላይ እንኳን የሆነ ነገር ቢያጋጥማት በቃ እሱ ነው ሊያግዛት የሚችለው። የሚቀርበት ከሷ ጋር ምንም ምክንያት የለውም እንዴ! የመረየንም ነግራችሁ ብቻ ደስ አይልም። አብራም እያደረግኩ ያለው ነገር ደስ አይልም። ከምሬ ነው ደስ አይልም። አርፈህ ብትቀመጥ የተሻለ ነው። ሌላ ምንም ልል አልችልም። አርፈህ ብትቀመጥ የተሻለ ነው። እች ልጅ ከህይወታችሁ አስወጣችሁ ብትኖሩ የተሻለ ነው። አንተ እዚህ እች ልጅ ጋር የምትለጣጠፍበት ምንም ምክንያት የለም። ምንም ምክንያትም ሊኖርህ አይገባም። ይሄ ያንድ እኛ አሁን ካንተ ምን እንማርሽ ምን እንማር ምን እንድንማር ነው አንተውን እየጠበክ ያለው ከዚህ ቪዲዮ ምን እንማር እንዴ? አረ በስማ አንዳንድ ጊዜ ሰው እናንተን ሲመለከት በቃ እንደ እንትን ነው፣ አምታዩት እንዲህ ወይ አብርሃም ወይ አብርሃም፣ የምሬ ነው አብራም። በጣም ነፍስ አይማርም ነፍስ አይማርም፣ በቃ እያደረግከው ያለው ነገር ነፍስ አይማርም። አሁን ሁለት ከልጅ ሁለት ሰው ነው እንደዚህ ገፍተህ የሰደድከው የምሬ ነው፣ ገፍተህ የሰደድከው ሁለት ሰው ነው፣ ልጅህም አለ ሚስትህ ብቻ አይደለች፣ ልጅህም አለ በወዷ ውስጥ ይህንን ነገር ማወቅ መቻል አለብህ። ሶ እንግዲህ ከዚህ በላይ መመልከት አይጠበቅብንም። የዛሬ ቪዲዮ ይህን ይመስል ነበረ። እስካሁን ድረስ ደግሞ ተመልክታችሁ ላይክና ሰብስክራይብ ካላርጋችሁ፣ ላይክና ሰብስክራይብ በማድረግ የዚህን ቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ ባይ